አይኗን ስለለገሰች ፍሬህይወት ባህሩ ግማሽ ጎኗ ከኛ ጋር አለ ዛሬ ግማሽ ጎኗ አፈር ገብቷል ግማሽ እኔ በጣም አዝኝ እናታችን ቅድስት ስላሴ እንድትቀበር ቤተ ክርስቲያኒቷ ፈቃድ ሰጥታናለች። ምንም የጠየቀችን ገንዘብም የለም። ተወዳጇ አርቲስት ፍሬህይወት ባህሩ ቅድስት ስላሴ እንዳትቀበር ያደረገው የገንዘብ ችግር ሳይሆን በወቅቱ ሌላ በታችን እዛ እንድታርፍ ተደርጎ ተፈቅዶልን ወደዛ ለመሄድ ባለን በሳት ግን የነበረ ነገር ስለነበረ ዝግጅ ይሄ ከአርቲስት ፍሬህይወት ባህሩ ልፈት ጋር በተገናኘ ቅድስት ስላሴ ካቴድራል እሷን በስፍራው ለመቅበር በመቶ ሺዎች ገንዘብ ተጠይቋል የተባለውም ውሸት መሆኑን እና ያ ገንዘብ ተጠይቆ እንኳን ቢሆን ቤተሰቦቿ ያንን የመክፈል አቅም እንደነበራቸው ገልጸዋል። ታዲያ አርቲስት ፍሬህይወት ባህሩ ለምን ስላሴ ሳትቀበር ቀረች? መልሱን በመረጃችን ይዘንላችሁ መተናል። ቻናሉን ሰብስክራይብ በማድረግ ተአማኒነት ያላቸውን መረጃዎች ማግኘትም ትችላላችሁ። ምንም አይነት የገንዘብ ጥያቄ አላነሱብንም። ሙሉ ፍቃደኝነት ነው የፈቀዱት። ከዛ ግን ቀብር ስነ ስርዓቱ እዛ ሳይሆን ቀጨኔ እንዲሆን የተደረገበት በእለቱ የእሬቻ በዓል ስለነበረ እሬቻ በዓል ዋዜማ ነው። ወደዛ አካባቢ አራት ኪሎ እና ስድስት ኪሎ ማለፍ ደህንነት አንጻር ጥሩ አልነበረም እና ያንን በማስመልከት የተወሰነ ሰው ነው መቅበር የሚችለው ሲባል ብዙ ሰዎች ነው ወዳጆቿን እንደምታውቀው ነው ፍርዬ ና በርካቶችን ያስደነገጠውና ጓደኞቿ ጋር ተቀጣጥራ ከቤቷ ለመውጣት ዝግጅት ላይ ያለች በድንገት ህይወቷ ያለፈው ተወዳጁ አርቲስት ፍሬ ህይወት ባህሩን ለመዘከር የሻማ ማብራት ስነ ስርዓት በመኖሪያ ቤቷ ተደርጓል። በርካቶችን አስቆጥቶ የነበረው የቀብር ስነ ስርዓቷ በቅዱስ ስላሴ ያለመሆኑ ጉዳይ አስመልክቶ ቤተሰቦቿ ለመጀመሪያ ጊዜ ዝምታቸውን በመስበር ምላሽ ሰጥተዋል። ፍሬህይወትን ለመቅበር ቅድስት ሥላሴ ስንሄድ በመቶ ሺህ ብሮች ክፈሉ ተባልን በማለት የቀብሮ አስተባባሪ አቶ ቴዲ ካሳ መግለጻቸው አይዘነጋም። ታዲያ ይህ ውሸት ነው በማለት ቤተሰቦቿ አዲስ መልስ ሰጥተዋል። ፕሮግራም ስለነበረ መንገድ የተዘጋጋ ስለነበረ አይሆንም ብለን ወደቀቻን የቀበርናት እኛው ራሳችን ቤተሰብ እንጂ ቤተ ክርስቲያናችንን አሁንም ማመስገን ፈልጋለሁ። እናታችን ቅዱስ ሥላሴ እንድትቀበር ቤተ ክርስቲያኒቷ ፈቃድ ሰታናለች። ምንም የጠየቀችን ገንዘብ የለም። አርቲስት ፍሬወት በንስሐ አባቷ የሚታወቅ የቤተ ክርስቲያን አባል መሆኗን የሚያሳይ የምስክር ወረቀትም አላት። የተባለውን ገንዘብ ተጠይቀን እንኳን ቢሆን ለእናታችን ይህንን መክፈል አያቅተንም ነበር። እናታችን ቅድስት ስላሴ ካቴድራል እንድትቀበርም እንፈልግ ነበር። የኛም የመጀመሪያ ሐሳብ እስከ መጨረሻው ሰዓት ያ ነበር ነገር ግን ከአቅም በላይ የሆነ ችግር በመፈጠሩ ምክንያት ቀጨኔ መድኃኔ ዓለም እንድትቀበር አድርገናል ሲሉ ገልጸዋል። አርቲስት ፍሬ ቅድስ ስላሴ ያልተቀበረችበት ምክንያትም የኢሬቻ በዓል እንደሆነ ገልጸዋል። እናታችንን በምንቀብርበት ቀን የኢሬቻ በዓል ጋር ተገጣጠመ፣ መንገዶችም ዝጎኑ። በዚህ ምክንያት ወደ ስላሴ እንደ ልብ መሄድ ስለማይቻል አማራጭ የነበረን ቀጨኔ መድኃን ያለምን መጠቀም ነበር። ብዙ ወዳጆቿ በቀብር ሥነ ሥርዓቷ ላይ መገኘት ስለሚፈልጉ አማራጩን ተጠቅመናል እንጂ ገንዘብ ተጠይቀን አሊያም የመክፈል የአቅም ችግር ኖሮብን አይደለም ቅድስ ስላሴ ያልተቀበረችው፣ ብለዋል ቤተሰቦቿ። ኤሬቻ እና ቀብር እንዲሁም ሞት በታዋቂ ሰዎች ላይ ሲገጣጠሙ ይህ ለሁለተኛ ጊዜ ነው። ለዛሬ ስድስት ዓመት ተወዳጁ የሙዚቃ ሰው ኤልያስ መልካ የመጨረሻ ቀን ታሞ ወደ ሆስፒታል ለመሄድ በኢሬቻ መንገዶች መዘጋት ምክንያት እጅግ አስቸጋሪ ሆኖ ነበር። የቅርብ ጓደኛው የቅርብ ጓደኛው ሃይሌ ሮዝ በቅርቡ በሰጠው ቃለ መጠይቅ ላይ ያንን ቀን ሲያስታውስ ወቅቱ ኢሬቻ ነበር፣ መንገዶች በወጣቶች ተዘጋግተው ነበር። ወደ ሐኪም ቤት ለመሄድ እንደ ልብ አልቻልንም ነበር ሲል ገልጾ ነበር። ታዲያ አሁን በፍሬህይወት ባህሩ የቀብር ስነ ስርዓት ላይ ወደ ስላሴ ለመሄድ መንገዶች ዝግ በመሆናቸውና ቀባሪዎችም ከየቦታው ወደ ቅድስት ስላሴ ካቴድራል መድረስ የማይችሉባቸው ምክንያቶች ስለነበሩ ቀብሯ በቀጨኔ መድኃኔ ዓለም እንዲደረግ ተደርጓል። ጓደኞቿ፣ ወዳጆቿ ተሰብስበው በቤቷ ልጆቿን አጽናንተዋል። ተወዳጁ አርቲስት ኪሮስ ኃይለ ስላሴ ሐሙስ ዕለት ሀገር ፍቅር ቲያትር ቤት የተለያዩ ሰራተኞች ወደ ተለያዩ ቲያትር ቤቶች የተዘዋወሩበትእና የተለያዩ የቲያትር ቤቶችም ወደ ሀገር ፍቅር ቲያትር የመጡበት የሽኝትና የቀበላ ፕሮግራም ላይ እዛ ላይ ለመገኘት ነበር። ጠዋት በጠዋት ተነስታ ገለዋን ታጥባ ወደ ሀገር ፍቅር ለመምጣት የተዘጋጀችበት በነበረበት ወቅት ይሄ ሌባ ሞት ነጠቀን ብለዋል ፍሬቻ። የሞት ምልክት ያልነበራት እንደሮጠች እንደሳቀች እንደተጫወተች ሰው እንዳስደሰተች ሰው እንዳከበረች ለቤተሰቦቿና ለልጆቿ ወፍ ጫጩቶቿን በአፏ ይዛ እንደምትመግብ ሁሉ እሷም ተሯሩጣ የሆነ ነገር አንጠልጥላ ወደ ቤተሰቧ ስትገባ ነው የምናውቃት። ለቤተሰቦቿ ክብር የነበራት ሴት ናት፣ በማለት በዚህ የሻማ ማብራት ስነስርዓቱ ላይ ስለ ፍሬቻ ምስክርነቱን ሰጥቷል። እህቷም ቀብሯን ላሳምሩ፣ እሷነቷን ላከበሩ፣ አሁንም ቤታቸው ድረስ በመገኘት ሳይጠፉ አብሯቸው ለሆኑት ሐዘናቸውን ለተጋሩት አርቲስቶች ምስጋናዋን አቅርባለች። እህቴ ከሳቅ ከጨዋታ ውጪ ከመደሰት ውጪ ቁም ነገር ታውቃለች ብዬ አንድ ቀንም አስቤ አላውቅም ነበር። እሷ ለካ ከእኛ በላይ ቁም ነገረኛ ኖራለች። ሁለት አይኖቿን በሕይወት እያለች ለግሳለች። አሁን ግማሽ አካሏን ነው የቀበርነው። ግማሽ አካሏ ከኛ ጋር አለ። መንገድ ስለተዘጋ እህቴን ወደ ቀጨኔ ወሰድናት እንጂ ቤተክርስቲያናችን የጠየቀችን ምንም አይነት ገንዘብ የለም በማለት ገልጻለች። እንደሚታወቀው ለቀብር ቦታ የጠየቀው ከፍተኛ ክፍያ እጅግ አስደንጋጭ ነው ተብሎ አነጋጋሪ ሆኖ ነበር ፉካ ማለትም ፉቴጅ ውስጥ ከሆነ 120 ሺህ ብር መክፈል እና የቤተ ክርስቲያን አባል መሆኗን የሚያረጋግጥ ማስረጃ ማቅረብ ይገባል ተብለናል። ግቢ ውስጥ መሬት ላይ ከሆነ ደግሞ እዚህ ቦታ ላይ ለመቀበር 500 ሺህ ብር ወይም ግማሽ ሚሊዮን ብር መክፈል ግዴታ ነው ተብለናል። ይህም በብፁዕ ቅዱስ ፓትርያሪኩ ፍቃድ ካልሆነ የማይታሰብ ነው ተብለናል በማለት የቀብረ አስፈጻሚ ኮሚቴው መግለጹ አይዘነጋም። ሪፖርቱን ያቀረቡት አቶ ቴዲ ካሳ እንደገለጹት በወቅቱም ቅድስ ስላሴ ግቢ ውስጥ የቀብር ቦታ እንደሌለ እንደተነገራቸውና ያለው ጎረቤት በዓለ ወልድ ቤተ ክርስቲያን እንደሆነ ተነግሯቸው እንደነበር ገልጸዋል። ክፍያውንም ከፍሎ ለሚቀበር ሰው ቤተ ክርስቲያኒቷ የቀብር አስፈጻሚ መኪና ጭምር ማቅረብ እንደምችል ተነግሮናል ማለታቸው አይዘነጋም። ታዲያ አሁን የቅብር አስፈጻሚ ኮሚቴዎቹ ያሉት ውሸት ነው። እኛ የምናውቀው ነገር የለም። ቤተክርስቲያኒቷ እናታችን በዚያ ስፍራ እንዳትቀበርም አልከለከለችንም፣ ገንዘብም አልጠየቀችንም በማለት ልጆቿ ቃላቸውን ሰጥተዋል። ገንዘብ ተጠየቀ የተባለው ነገር ሲሰማ በራሱ ቤተሰባም ላይ ቁጣ አስነስቷል። የእውነት ተጠይቆ ቢሆን ኖሮ ራሱ ያንን ማድረግ ይቻል ነበር፣ አልተጠየቀም።